የወልቃይት ጉዳይ በኢትዮጵያ ውስጥ ባሉ የአማራና የትግራይ ክልሎች መካከል ለረጅም ጊዜ የዘለቀና ጥልቅ የፖለቲካ፣ የታሪክና የማንነት ውዝግብ ሆኖ የቆየ አወዛጋቢ ክልል ነው። ይህንን ውስብስብ ጉዳይ በአግባቡ ለመረዳት ሁለቱንም ወገኖች ለምን ይገባኛል ጥያቄ እንደሚያነሱ በሚዛናዊና በጥልቀት መመርመር አስፈላጊ ነው። የትግራይ ክልል የወልቃይትን አካባቢ ታሪካዊ፣ ባህላዊ እና አስተዳደራዊ በሆነ መንገድ የራሱ አካል እንደሆነ ይገልጻል። የይገባኛል ጥያቄያቸውን የሚያስረዱበት አንዱ መንገድ የጥንታዊ የአክሱም ግዛትና ከዚያ በኋላ የመጡ የትግራይ መንግስታት ግዛት አስተዳደር ወልቃይትን እንዳካተተ በማሰብ ነው። የታሪክ መዛግብትን በማጣቀስ በኢትዮጵያ ታሪክ ውስጥ የትግራይ ገዢዎች እና መኳንንቶች ግዛታቸውን ወደ ወልቃይትና ሌሎች አካባቢዎች ማስፋፋታቸውን ያነሳሉ። ምንም እንኳን የአካባቢው ህዝብ በአብዛኛው አማርኛ ተናጋሪ ቢሆንም አንዳንድ የትግራይ ተሟጋቾች አንዳንድ የባህል ልማዶችና የቦታ ስሞች በትግርኛ ቋንቋ የትግራይን ተጽዕኖ እንደሚያሳዩ ሊጠቁሙ ይችላሉ። እንዲሁም የአካባቢው ህዝቦች ለዘመናት በትስስርና በመቀላቀል የኖሩበት ታሪክ መኖሩን ይገልጻሉ። ሌላው የትግራይ ክልል የይገባኛል ጥያቄ መሰረት ደግሞ ከ1991 ዓመት በኋላ የኢህአዴግ መንግስት በብሄር ማንነት ላይ የተመሰረተ የፌዴራል ስርዓት ሲመሰረት የወልቃይት ጠገዴ፣ ሁመራና ጸለምት አካባቢዎች የትግራይ ክልል ምዕራባዊ ትግራይና ደቡባዊ ትግራይ በሚል ስያሜ የሚጠራቸው የትግራይ ክልል አካል መደረጋቸው ነው። ህወሓት ይህ ውሳኔ በታሪካዊ ማስረጃዎች በአካባቢው ነዋሪዎች የብሔረሰብ ስብጥርና ስትራቴጂካዊ ጠቀሜታ ላይ የተመሰረተ እንደሆነ ይገልጻል። አካባቢው ከ1991 እስከ 2020 ድረስ በትግራይ ክልል ስር ሲተዳደር ቆይቷል። በዚህም የትግራይ ክልላዊ መንግስት በዚህ ክልል ውስጥ በመሰረተ ልማትና በማህበራዊ አገልግሎቶች ኢንቨስት ማድረጉን ያነሳል። በመጨረሻም ወልቃይት ጠገዴና ሁመራ ለትግራይ ክልል ኢኮኖሚ ትልቅ ድርሻ አላቸው። ለም አፈር ያለውና በተለይም ሰሊጥ ምርት የሚበቅልበት አካባቢ ሲሆን ከሱዳን ጋር ያለውን የድንበር ንግድም ያመቻቻል። ይህንን አካባቢ ማጣት ለትግራይ ክልል የኢኮኖሚና የጸጥታ ስጋት ሊሆን እንደሚችል ይገልጻሉ። በተቃራኒው የአማራ ክልል የወልቃይትን አካባቢ በታሪክ በቋንቋና በባህል የአማራ ግዛትና ህዝብ አካል እንደሆነች አጥብቆ ይከራከራል። የአማራ ክልል የወልቃይት ጠገዴ ሁመራና ጠለምት አካባቢዎች የደቡባዊ ትግራይ ክፍልም ይጨምራል። ከኢትዮጵያ ንጉሳዊ አገዛዝ ዘመን ጀምሮ የጎንደር ጠቅላይ ግዛት በቀድሞ ስሙ በጌ ምድር አካል እንደነበሩ ያሳያል። የተለያዩ የኢትዮጵያ መንግስታት አስተዳዳራዊ ካርታዎችና የታሪክ መዛግብት ወልቃይትን ከጎንደር ጋር በማያያዝ ያሳያሉ። ለአማራ ክልል የይገባኛል ጥያቄ መሰረት የሆነው ሌላው ትልቅ ነጥብ የአካባቢው ህዝብ በአብዛኛው አማርኛ ተናጋሪ መሆኑና ራሱን እንደ አማራ መለየቱን ነው። የብሄር ፌዴራሊዝም የህዝቦችን የራስን ዕድል ዲሞክራሲ መወሰድ መብት የሚያከብር ከሆነ የአካባቢው አማራ ህዝብ ያለው ፍላጎቱ የትግራይ ክልል አካል መደረግ የለበትም የሚል ጠንካራ መከራከሪያ ያቀርባሉ። በመቀጠልም አማራ የ1991 የወሰን ውሳኔ በህወሀት አመራር የተደረገ የፖለቲካ ውሳኔ እንጂ በታሪካዊ ወይም በህዝባዊ ፍላጎት ላይ የተመሰረተ እንዳልሆነ ይገልጻል። ይህንን የግዛት ወረራና የአማራ ማንነት ጭቆና በማለት ይፈርጁታል። በዚህ ወቅት የወልቃይት አማራ ማንነት አስመላሽ ኮሚቴ የሚባል አካል ተቋቁሞ ለ10 ዓመታት የአማራ ማንነት ጥያቄውን በሰላማዊ መንገድ ሲያቀርብ ቆይቷል። ይህ ኮሚቴ በአካባቢው የአማራ ህዝብ ላይ የማንነት ጫናና የፖለቲካ ትንኮሳ እንደነበረ ይገልጻል። ከዚህም ባሻገር የአማራ ተሟጋሾች በትግራይ አስተዳደር ስር በነበረው ወቅት የክልሉ መንግስት የትግራይ ተወላጆችን ወደ አካባቢ በማስፈር የህዝብ ስብጥር ለመቀየር ሞክሯል የሚል ክስ ያቀርባሉ። በቅርብ ጊዜ በተከሰቱ ክስተቶች እንደ አውሮፓውያን አቆጣጠር በ2020 በትግራይ ክልል በተቀሰቀሰው ግጭት የአማራ ክልል ልዩ ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር በመሆን የወልቃይትን አካባቢ አስተዳደር ተቆጣጠሩ። የአማራ ክልልና ደጋፊዎቹ ይህንን የታሪካዊ መሬት ማስመለስና የአማራ ሕዝብ ከትግራይ አገዛዝ ነጻ መውጣት በማለት ሲገልጹ፣ በአሁኑ ጊዜ አካባቢው በአማራ ክልል ስር ሲተዳደር አማርኛ የአስተዳደር ቋንቋ ሆኖ አገልግሎት እየሰጠ ይገኛል። የወልቃይት ውዝግብ የኢትዮጵያን የፖለቲካ፣ የታሪክና የማንነት ውስብስብነት የሚያሳይ ነው። ከ1991 በፊት በኃይለሥላሴ ዘመንና በደርግ አገዛዝ ስር የወልቃይት አካባቢ በአብዛኛው የጎንደር ጠቅላይ ግዛት አካል ሆኖ ሲተዳደር ነበር የተቀጠረ ሲሆን ይህ ለአማራ ክልል የይገባኛል ጥያቄ ትልቅ ክብደት ይሰጣል። ሆኖ የጥንት አስተዳደር ወሰኖች ተለዋዋጭ ስለነበሩ ትግራይ ቀደም ባሉት ክፍለ ዘመናት የአካባቢ ባለቤት እንደነበረች ታነሳለች። በኢህአዴግ ዘመን የብሔር ፌዴራሊዝም ስርዓት የኢትዮጵያን ህዝቦች የራሳቸውን ማንነት እንዲያከብሩና በራሳቸው እንዲተዳደሩ አስችሏል። ነገር ግን የወልቃይት አይነት ድብልቅ ህዝብ በሚኖርባቸው አካባቢዎች ውዝግቦችንም ፈጥሯል። ህወሓት የክልል ወሰኖችን ሲያደራጅ የወልቃይትን አካባቢ ወደ ትግራይ ለማስገባት የታሪካዊ ትስስርና የስትራቴጂካዊ ጠቀሜታ ክርክሮችን ተጠቅሟል። ነገር ግን የአማራ ህዝብ የራስን ማንነት የመወሰን መብትን የሚጥስ ተግባር ነው በሚል ሲቃወሙ ቆይቷል። በዚህ ወቅት የአማራ ተሟጋቾች የክልሉ መንግስት የአማርኛ ቋንቋንና ባህልን ለመጨፍለቅ ሞክሯል የሚል ክስ ያቀርባሉ። ከ2020 በኋላ ደግሞ ግጭቱ ከመከሰቱ በፊት የፌዴራል መንግስት የውዝግቡን ጉዳይ በህዝበ ውሳኔ ለመፍታት ፍላጎት የነበረው ቢሆንም ግጭቱ ይህንን ሂደት አቋርጦታል። በአሁኑ ጊዜ በአማራ ክልል አስተዳደር ስር መሆኑ ደግሞ ለትግራይ ክልል ተቀባይነት የሌለው ወረራ ሲሆን፣ ለአማራ ግን የታሪክ ፍትህ ተደርጎ ይታያል። በአጠቃላይ ዋናው ውዝግብ በህዝብ በብዛት በሚኖርባቸው አካባቢዎች ማንነት መሰረት ባደረገ አስተዳደር እና በህገ መንግስታዊ የግዛት ወሰን መካከል ያለውን ልዩነት ያመላክታል። አማራዎች በብዛት አማራ ስለሆኑ የጎንደር አካል መሆን አለባቸው ሲሉ፣ ትግራይ ደግሞ የክልላዊ ወሰኖች በ1991 በተደነገጉ ስለሆኑ መከበር አለባቸው ትላለች። በአካባቢው የነበረው የማንነት ውዝግብ እና ፖለቲካዊ ጫናዎች የህዝቡን እውነተኛና ያልተቀየረ ፈቃድ በግልጽ ለመለየት አስቸጋሪ አድርጎታል። ከማንነትና ታሪክ ባሻገር የወልቃይት ለም መሬትና ከሱዳን ጋር ያለው ድንበር ሁለቱንም ክልሎች ለግዛቱ እንዲሟገቱ የሚያደርግ የኢኮኖሚና የፖለቲካ ጠቀሜታም አለው። በመጨረሻም የወልቃይት ጉዳይ ውስብስብ ከመሆኑ የተነሳ ቀላል መፍትሄ የለውም። ሁለቱም ወገኖች የይገባኛል ጥያቄያቸውን የሚያስረዱበት ጠንካራ የታሪክ ባህላዊና አስተዳደራዊ መሰረት አላቸው። ይህንኑ ውዝግብ በዘላቂነት ለመፍታት ከባድ ውይይቶች፣ የማንነት ጥያቄዎችን በገለልተኝነት መፈተሽ፣ የታሪክ መዛግብትን በዝርዝር ማጥናትና የአካባቢውን ህዝብ እውነተኛ ፍቃድ የሚያከብር ዲሞክራሲያዊና ህገ መንግስታዊ ሂደት ያስፈልጋል። አንዳንዶቹ ፖለቲከኞችንን ባዮች ትልቁን የአማራ አካባቢ እርስት፣ ሀብት፣ ህዝብ አስረክበው ሲያበቁ ወልቃይት የሚባለው እኮ አንድ ትንሽ መንደር እኮ ናት። ምንድን ነው በየቦታ መስጨቀጭቁ? እያሉ ለሸዋዎች ለጎጃሚዎች፣ ለወለዬዎች ሲናገሩ ነበሩ። ጎንደሬዎች በአብዛኛው ምናልባት አካባቢው ሊያውቁት ስለሚችሉ ግዛታቸውም ስለነበረ ሊያውቁት ይችሉ ይሆናል። ብዙዎቻቸው ክፍለ ሀገሮች ግን ይህን አካባቢ እውነታውን በተለይ ወጣቶች የምታውቁት አልነበረም። ነገር ግን የትኛውም አማራ ሸዋ ሆኖ ከምንጃር ሆኖም ስለ ወልቃይት ሲታገል ነበረ። የትኛውም ወለዬ በየትኛውም ቦታ ሆኖ ስለ ወልቃይት ሲጮሁ ነበራችሁ። የትኛውም ጎጃሜም ስለ ወልቃይት ሲጮህ ነበረ። ወልቃይት ብረሳሽ ቀኜ ትርሳይ ብሎ አባይ ማዶ የወደቀ ወጣት አማራ አለ። የወልቃ ጠገዴ አንድም አመት አይደለም አንድ ቀንም ከትግራይ ጋር ተዳድሮ ግብር ከፍሎም ስለማያቅ ኮሚቴውን ህዝቡን ይዞት የተነሳው ጥያቄ ትክክለኛ ስለነበረ ያንን በስርዓት ባልመስ መመለሳቸው ወድቀዋል። አሁንም የወልቃ ጠገዴ ጥያቄ መልስ እውቅና አልተሰጠው፣ በጉልበት አካባቢውን ይዘናል። እውቅና ተሰጥቶት ግን እንደ ማንኛውም ኢትዮጵያዊ በጀት ተመድቦለት መሰረታዊ ልማቶች፣ መሰረታዊ አገልግሎቶች እንዲያገኝ አልተፈቀደለትም። አሁንም ዘወር አሉ እንጂ አልሸሹም ነው። አንድም ወልቃይት ጠገዴ የሚባለው እንደ ግህንብ ያሉ ቦታዎች ሲኦሎጅ የወልቃይት ጠገዴ የአማራው ማህበረሰብ በጅምላ በደርዘን ሲገደል ግን አንድም ሲጮህ ሰምተን አናውቅም። ስለሆነ ከዚህ በኋላ ያላችሁ አማራዎች ከዚህ በኋላ ያላችሁ ወጣቶች ጠላቶቻችንን የሚሰሩብን ያሉ ሴራ በደንብ ማየት አለባቸው። ፍጹም ትግራይ አድርጎ ወልቃይት ጠገዴ ማስኖር የሚል ነበረ። እሱ እንዴት ይሆናል የሚለው ዋና ዋናውን በመግደል በማሰር በመሰወር፣ ሌላውን ሴቶችን በብዛት ስነወሊዱን የትግራይን ሰዎች እንዲወዙ በማድረግ ሌላውን አማራው ስነልቦና ያለው እንዲቀጭጭና እንዲጠፋ በማድረግ ወደፊት ፍጹም ትግራይ አድርጎ አካባቢውን የትግራይ አካል ማድረግ፣ ከዛ በኋላ ከተቻለ ጊዜ ከሰጠን ታላቋን ትግራይ መመስረት የሚል አተሳሰብ። እሱ ከሽፏላ፣ እሱ ከሽፏል። አይሆንም። ፕላን ቢ የሚሉት ምንድን ነው? ወልቃይት ጠገዴዎችን አማራዎች ከነቁ የመብት ጥያቄ ካነሱ ልዩ ዞን ብለን እንስጣቸው። በልዩ ዞን የሆነና በትግራይ ስር ይሆናል። እዚህ በኋላ እዚህ ያለ የትግራይ ሰው በሙሉ ማንም የሚነካው የለም፣ ሀብቱም ቦታውም ይዘነዋል። ለስሙ ግን የአካባቢ ተወላጆች ስልጣኑ ሰጥተናቸዋል ብለው እንዲኖሩ ማድረግ የሚል ይሄን ካልተሳካ ይሄን ካልተሳካ የአማራም አይደለም የትግራይም አይደለም ወልቃይት ጠገድ የሚባለው ፌዴራል ያስተዳድረው ብለው ያስባሉ። ያን ሆነ ማለት የትግራይ ሰዎች በዚህ ቦታ እኩል ይወሰናሉ ማለት ነው። የወልቃይት ጠገዴ አማራው ማህበረሰብና የትግራያን ሰዎች ወርረው ትላንትና የመጡ ሰዎችም እኩል በስልጣንም፣ በኢኮኖሚም፣ በማህበራዊ እኩል ወሳኞች ይሆናሉ። በህግ ባልሄደበት ታሪክን መሰረት አድርጎ ባልተከለለበት አዋጅን ጥሶ በሄደበት ታሪክን፣ የህዝብ ፍላጎትን፣ አሰፋፈርን መሰረት ያላደረገ ወረራ ለምንድን ነው ፍርድ አሁን ለምን አይሰጥም? ፖለቲካ ውሳኔ ማለት አሁን ያለው ህገ መንግስትም አሁን ያለ ፌዴሬሽን ምክር ቤትም ይፈቅድለታል። አካባቢው ማህበረሰብ ያነጋግራል። አነጋግሮ ማን መሆን እንደሚፈልግ ካረጋገጠ ሄዶ ይህ ነገር በሌላ መልኩ ህዝበ ውሳኔ ለትግራይ አነስ ቢያሸንፉም ቢሸነፉም ባለው ውጤቶች ናቸው። አሁን በሚዲያ በማህበራዊ ሚዲያ እንደምታዩት ከአንድ ሚሊዮን በላይ ከወልቃይት ጠገዴ ተፈናቅሎብናል፣ እያሉ አድቨርት እያደረጉ ነው። ያ ማለት ለምን መሰላቸው? ነገ ተደራድረን የወልቃይት ጠገዴ ጉዳይ በሪፈረንደም ነው የሚያልቀው ከተባለ ይሄ አንድ ሚሊዮን ህዝብ ድምፅ እንዲሰጥ ማለት ነው። አንዳንዱ ፖለቲከኛ ባይ አንተ ይቀላል እኮ ነው፣ ምን ችግር አለው? ይህ ብናደርገው እኮ ችግር የለውም የሚሉን ሰዎች ስላሉ፣ በገዛ የራሳቸው ወንድሞች ማለት ነው። ይሄ ማታለያ ነው ሰዎች ከአንድ ሚሊዮን በላይ ወልቃይት መጥተው ኖሩ ማለት ደግሞ ተመልሰን ለሌላ ጥፋት ራሳችንን አሳልፈን እንደ መስጠት ይቆጠራል። የትግራይ እሊቶች የሚያስቡት ይህን ኃይል መጥተው ከሰፈረ እንደራጃለን፣ እንደ አዲስ ሌላ ጥያቄ እናመጣለን። ሌላ ከተወሰኑ ዓመቶች በኋላ የትግራይ አካል ማድረግ እንችላለን። አማራ ዓይኑ እያየ ጥባጥቤን እንጫወትበታለን ብለው ያስባል። ከዚህ አንጻር የወልቃይት ጠገዴ የአማራ ማንነት አስመላች ኮሚቴ ባቢሆት ይህን ውሳኔ ይቃወማል። ማለት የአማራ ትግል ግን ወይ ንቅንቅ ወይ ከአማራ ዝቅ ማለት መያዝ አለባችሁ። ይህ በየመንደራችሁ፣ በየቀበሌያችሁ፣ በየወረዳችሁ ሂዳችሁ የአማራ ህዝብ በሰከነ ሁኔታ ምክንያታዊ የሆነ ትግል እንዲያካሄድ መምከር፣ ማሳየት፣ ማስረዳት መቻል አለባችሁ። ያያችሁትን እውነታ ሆነሬል ነግሮን ብቻ ሳይሆን በአይናችሁ ብሌን ያያችሁትን እውነታዎች ማየት፣ አማራ እርስ በራሳችን መገፋፋት፣ መጓተት፣ መሳሳብ አያስፈልግም። ይሄ ጎጃም፣ ጎንደር፣ ሸዋ፣ ወሎ እያሉ ሊያለያዩን የሚፈልጉ ለመንደሩ ያሰው የመሰሉ ፖለቲከኞች ነባ ውሸታሞች በሏቸው። ስልጣን ይዘው አማራን መርተው ከከፍታ ማድረስ ሲገባቸው ስሽለኮለኩ ኖረው አሁን በመንደር ለመከፋፈል መንደር መደበቂያ ማድረግ የሚፈልግ ሀይል ካለ እሱን አንቀበል ማለት። ከልቡ የሚታገል ፖለቲከኛ መሪ ከሆነ ደግሞ እንደ እንቁላል ያዙት። እኛ አማራ እናየው፣ ደግሞ በንግግር ሳይሆን በተግባር የሚያሳየን መሪ ከሆነ ብቻ ነው የምንፈልገው። እዚህ ያላችሁ ኦሮሞዎች፣ እዚህ ያላችሁ ቅማንቶች፣ እዚህ ያላችሁ አገዎች፣ እኛ ሁላችን እኔም አገው ነኝ አማራም ነኝ ቅማንትም ነኝ አማራም ነኝ። ስለዚህ መለያየቱ የታሪክ ጠላቶቻችን ሴራ ነው። በውስጥ ደግሞ መስለው ተወላጅ ነን ብለው የሚሄዱ ካሉ ጥቅመኞች፣ ሆዳሞች ናቸው እንጂ መገዛብ ቀይና ጥቁርን ወንድሞቻቸውን እያስገደሉ እነሱ የሚጠቆሙት ጥቅም ምን አይነት ነው? የምንከበረው አንድ ስንሆን እንደ አማራ ደግሞ በቅድ መሄድ አለባችሁ። ዛሬ ተነጋግረን ነገ የሆነ ለውጥ ፍለጋ ብቻ ማለት አይደለም። ከአምስት ዓመት ከአስር ዓመት በኋላ አማራ ምን መሆን አለበት? የትኛውም መብቶችን ማስከበር ያለበት እንዲያስከብር ምን ዋጋ መክፈል አለብኝ? አሁን ይህን አስበን ምን ሄድ ከሆነ እንደ አማራ የምንፈልገው ነገር ይሆናል። አንድ ስንሆን መንግስት ያደምጠናል። አንድ ስንሆን ተጽዕኖ መሳደር እንችላለን። አንድ ስንሆን የፈለግነውን ተግባራዊ ማድረግ እንችላለን።